ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝ የ28 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ዩኤስኤድ እርዳታ መቋረጥ በአማራ ክልል ያሉ ተፈናቃዮችን እየፈተናቸው እንደሆነ ተገልጿል። ተፈናቃዮቹ ከፍተኛ ችግር ላይ ናቸው። በአማራ ክልል የተለያዩ ቀጠናዎች ውጊያዎች ሲካሄዱ፣ በደሴ ደብረ ብርሃንና ወልዲያ ከተሞች ደግሞ አድማ ተመትቷል። ዝርዝር የጦር ግንባር መረጃዎች አሉን። ከሰሞኑ የኦህዴድ ብልጽግና ነባር ባለስልጣናትና ጀነራሎች ልጆቻቸውን የዳሩበት ከፍተኛ ወጪ ያስወጣው ሰርግ ጉዳይ እያነጋገረ ነው። የውጭ ጀነራሎች ተቀጥረው የሚሰሩበት ገዳይ ቡድን በብልጽግና ተዋቅሮ አልተሙት አላቸው። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገልጿል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ፣ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ላይ ማድረግ እና ሼር በማድረግ አሁኑኑ ቤተሰብ ሆኑ። የዩኤስኤድ እርዳታ መቋረጥ በአማራ ክልል ያሉ ተፈናቃዮችን እየፈተናቸው እንደሆነ ተገለጸ። የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ በአሜሪካ ተረአዶ ድርጅት ይሰጥ የነበረ እርዳታ መቀነስና በአንዳንድ አካባቢዎች ደግሞ መቋረጥ በአማራ ክልል በሚገኙ ተፈናቃዊ ዘንድ ከፍተኛ ተጽዕኖ እያሳደረ እንደሆነ ተፈናቃዮች እየገለጹ ነው። አስተያየታቸውን ለዶቼ ቬሌ ከሰጡ ተፈናቃዮች መካከል ከትግራይ ክልል ተፈናቅለው በጎንደር ከተማ አቅራቢያ ቀበሮ ሜዳና ከኦሮሚያ ክልል ተፈናቅለው ደቡብ ወሎ ዞን መካነሰላም ተፈናቃዮች መጠለያ ጣቢያዎች የሚገኙት ይጠቀሳሉ። ለተፈናቃዮቹ ምግብ የለም፣ የመጠለያ ድንኳኖች ፈርሰዋል፣ የህክምና ባለሙያዎች ከመጠለያዎች ወጥተዋል፣ ይደረጉ የነበሩ የዱቄት የዘይትና አልባሳት ድጋፎች የሉም ብለዋል። ሺህ ተፈናቃይ እያስተናገደ የሚገኘው የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያ አስተባባሪ አቶ መሐመድ ሰይድ የአሜሪካ ተራድኦ ድርጅት በተለያዩ ዘርፎች ገዛ ያደርግ እንደነበር አስታውሰው አሁን ያ እንደሌለ ይናገራሉ መጠለያ መጠለያ ጋር ተያይዞ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መጠለያ ጋር ተያይዞ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ነበር የያዘው። እገዛ የሚያደርግለት የአሜሪካ ተራዶ ድርጅት ነበር። አሁን ክፍተት አለ። የገንዘብ እርዳታ የሚሰጡትም ጠፍተዋል። ተንቀሳቃሽ የህክምና አገልግሎት የሚሰጡ ተቋማት ነበሩ፣ እነሱም ሄደዋል ነው ያሉት። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ አለሙ ይመር እንደገለጹት ደግሞ በዞኑ ከተለያዩ አካባቢዎች የተፈናቀሉ ሰላሳ ሁለት ሺህ ተፈናቃዮች በመጠለያና ከማህበረሰቡ ጋር እንደሚኖሩና የአሜሪካ ተራድኦ ድርጅት እርዳታውን በማቋረጡ ተፈናቃዮች ለዘርፈ ብዙ ችግሮች መጋለጣቸውን ተናግረዋል። የተፈናቃዮች መጠለያ ድንኳኖች ፈራርሰዋል። መጀመሪያ መጠለያው ሲሰራ ድንኳኖቹ ለስድስት ወራት እንዲያገለግሉ ታስቦን እንደነበር የሚጠቅሱት አቶ አለሙ አሁን ድንኳኖቹ ሳይጠገኑ ስድስት ዓመታት እንዳለፋቸው አመልክተዋል። በአማራ ክልል የተለያዩ ቀጠናዎች ውጊያዎች ሲካሄዱ በደሴ፣ ደብረ ብርሃንና ወልዲያ ከተሞች ደግሞ አድማ ተመቷል። የአማራ ፋኖ አደረጃጀቶች በዘመቻ አንድነት ከፍተኛ ተጋድሎ ማድረጋቸውንና በርካታ ድሎችን ማግኘታቸውንም ቃል አቀባዮቹ ተናግረዋል። የአማራ ፋኖ በወሎ ቤተ አማራ ቃል አቀባይ ፋኖ አበበ ፈንታው ንጉስ ሚካኤል አሊ ኮር ሼህ ሁሴን ጅብሪል ክፍለ ጦር ከላላ አካባቢ ከፍተኛ ተጋድሎ ማድረጉን አንስቶ በሚሊሻና አድማ ብተና ኃይሎች ላይ ጠንካራ እርምጃ መውሰዳቸውን ጠቅሷል። በተመሳሳይ በቀጠናው በርካታ ወጣቶች በአገዛዙ ኃይሎች እየታፈኑ መሆኑንም ተናግረዋል። ምስራቅ አማራ ኮር አሳምነው ክፍለ ጦር ባህራ አቅራቢያ በአገዛዙ ጦር ላይ በፈጸመው ተጋድሎ የተሸነፈው የብልጽግና የጦር የአርሶ አደሮችን ቤት እያፈረሰና እያቃጠለ መሆኑን ገልጿል። በቅርቡም በሳንቃና ቃሊማ አካባቢ የተሰማራው አዲስ ምልምል ሰራዊት ገደል ገብቶ ማለቁን አስታውሰዋል። የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ ንጉሱ እርሻ ማረስ የፈለጉ አርሶ አደር ሚ ሻዎች እጅ እየሰጡ ወደ ቀያቸው እየገቡ ነው ብለዋል። አገዛዙ ከሰሞኑ ከፍተኛ ሁኔታ አፈሳ እያካሄደ ነው የሚለው አርበኛ ዮሐንስ እንን ለመቀልበስ የሚያስችል አዲስ የቆረጣ ዘመቻ እናካሄዳለን ብለዋል። ንስር በለሳ ክፍለ ጦር ደግሞ በቋሊሳ ቀጠና ባደረገው ማጥቃት ስምንት የብልጽግና ወታደሮችን ሲደመስስ የተቀሩትን ሙትና ቁስለኛ አድርጓል ሲል ገልጿል። የአማራ ፋኖ በጎጃም ህዝብ ግንኙነት ፋኖ ማርሸት ፀሐዩ ስምንት ክፍለ ጦር የአባ ኮስትር ብርጌድ የቀባሃና እና መንግስቱ የተባሉ ንዑስ ከተሞችን ከአገዛዙ ጦር ነፃ ማድረጉን አሳውቀዋል። ከፍተኛ ቁጥር ያለው የብልጽግና ጦር ይህንን ቀጠና ለመቆጣጠር ከፍተኛ ቁጥር ያለው መሳሪያና እግረኛ ወታደር ቢያሰማራም በፋኖ ተመቶ ተመልሰዋል። ሆኖም በፋኖ የተመታው የአገዛዙ ኃይል የጸደይ ባንክን ጨምሮ የህዝብ መገልገያዎችንና የግለሰብ ንብረቶችን ዘርፎና አውድሞ ወጥቷል ተብለዋል። ቢኤም መድፍና ብረት ለበስ ታንኮችን ቢጠቀምም በፋኖ ተመቶ ወደ ቢቸና ከተማ መመለሱን ፋኖ ማርሸት ገልጿዋል። የአዋበል መብረቁ ብርጌድ አባላትም በምስራቅ ጎጃም ሉማሜ ከተማ አቅራቢያ አገዛዙ ለወራት ይዞት የነበረውን ስትራቴጂክ ቦታ እንዳስለቀቁት ተናግረዋል። የአማራ ፋኖ በጎጃም ሁሉም የስራ አስፈጻሚ አመራር በየክፍለ ጦሩ ተሰማርቶ ማህበረሰብን እያወያዩና የሪፎርም ስራ እየሰሩ ነው ብለዋል። ይህ በእንዲህ እንዳለ በደሴ፣ ወልዲያ፣ ደብረ ብርሃን፣ ኮምቦልቻ፣ ሀይቅ ከሚሴና ሌሎች ከተሞች ላይ ያሉ የአጭር እርቀት ተሽከርካሪዎች የስራ ማቆም አድማ ማድረጋቸውን ተከትሎ የተሽከርካሪ እንቅስቃሴ መቆሙን ማረጋገጥ ይችለናል።

ከአቅም በላይ መወደድ እና የታሪፍ አለመጨመር ወጪና ገቢያቸውን እንዳይመጣጠን ስላደረገው ስራቸውን ለማቆም መገደዳቸውን ሮሃ ያነጋገረቻቸው አሽከርካሪዎች ተናግረዋል። በትናንትናው ዕለት በተጠቀሱት ከተሞች እና ወደ ሌሎች አነስተኛ ከተሞች ጉዞዎች ከመቆማቸውን ባሻገር በደብረ ብርሃን ከተማ ወደ አዲስ አበባ የሚሆን ወደ ሌሎች የሰሜን ሸዋ አካባቢዎች ትራንስፖርት እንዳልነበር ሰምተናል። ይህ የስራ ማቆም አድማም ዛሬና ነገን እንደሚቀጥል ምንጮቻችን ነግረውናል። ከሰሞኑ የኦህዴድ ብልጽግና ነባር ባለስልጣናትና ጀነራሎች ልጆቻቸውን የዳሩበት ደማቅ ሰርግ ጉዳይ እያነጋገረ ነው። ባለፈው ቅዳሜ የሌተናል ጀኔራል ሹማ አብደታ ልጅ ሐዊ አብደታና የሜጀር ጀኔራል ተስፋ አያሌው ቱፋ ልጅ ናሆም አያሌው ለሚያደርጉት የጋብቻ ስነ ስርዓት ዝግጅት ሶስት ሚሊዮን ብር የፈጀ የሰርግ ድግስ በሚሊኒየም አዳራሽ መከናወኑን ተከትሎ በማህበራዊ ሚዲያ አነጋጋሪ ሆነዋል ለአንድ አነስተኛ የኢትዮጵያን ከተማ በጀት የሁለት ጀኔራሎች ልጆች ሰርግ ላይ መዋሉም ነው አነጋጋሪ የነበረው። ይህ ብር የተሰበሰበው ደግሞ ከባለ ሀብቶች እና ከመከላከያ በጀት በማስገደድ መሆኑን ተሰምተዋል። ተራ ወታደሩን በጦርነት እያስጨረሱ አፍሰው በግዳጅ ወደ ግንባር ያስገቡትን ወጣት በሬሽን እጦት እያሰቃዩ የሞቱ ወታደሮችን መርዶ ለቤተሰብ ሳይነግሩ እነዚህ ጀኔራሎች በርካታ ፋብሪካዎችን በሚከፍት ገንዘብ ልጆቻቸውን ድረዋል። በተጨማሪም ከመቶ አለቃነት በጥቂት ጊዜያት ውስጥ ወደ ሜጀር ጀኔራልነት ያደገው ገመቹ የተባለ መኮንን ለሁለተኛ ጊዜ ሊያገባት ነው ለተባለችው ሚስቱ 30 ሚሊዮን የጥሎሽ ገንዘብ መስጠቱ ተሰምተዋል። ታዲያ ይህ እየሆነ ያለው ከየት በመጣ ገንዘብ ነው በሚል ለሚነሳው ጥያቄ አብይ ስልጣናቸውን ለማቆየት ጀነራሎች አገሪቱን እንዲዘርፉ በመፍቀዳቸው በተዘረፈ ገንዘብ ነው የሚለው መልስ ነው። አሁን ደግሞ የቀድሞው የፌዴራል ፖሊስ ኮሚሽነርና የውጭ ጉዳይ ሚኒስትር የነበሩትና በኦህዴድ ብልጽግና አቅራቢነት የኢጋድ መሪ የሆኑት የአብይ ስልጣን አስጠባቂ ወርቅነህ ገበየው ልጃቸውን ድረዋል። በዚያ አነጋጋሪ በተባለው ሰርግ ላይም ከአራት ሺህ በላይ ህዝብ ታድሟል። ሶስት የቀድሞ ፕሬዝዳንቶችን ጨምሮ ከፍተኛ ባለስልጣናት ተገኝተዋል። ከነሹማ አብደታ ልጆች የሚሊኒየም አዳራሹ ቅዳሜ ሰርግ በኋላ በማግስቱ እሁድ ልጃቸውን የዳሩት ወርቅነ ገበየው የደስታና የሳቀን ነበር ብለዋል። በወዳጅነት አደባባይ በተደረገው በዚህ ሰርግ ላይ የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞዎቹ የኢትዮጵያ ፕሬዝዳንቶች ሳለ ወርቅ ዘውዴና ሙላቱ ተሾመ መገኘታቸውንም ወርቅነ ገበየው ባስተላለፉት መልእክት አሳውቀዋል። ወርቅነ ይህን ሰርግ ምትሃታዊ ጥምረት ያሉት ሲሆን እነሱ የደረሱ ልጆቻቸውን በዚህ መልኩ ሲድሩ የኢትዮጵያ እናቶች ደግሞ እድሜያቸው አስራ ስምንት ያልደረሰ ልጆቻቸውን እየተነጠቁ ወደ ጦር ሜዳ እየተወሰዱባቸው ነው። እንዲሁም በርካታ ህጻናት እየተገደሉ፣ ሙሽሮች በሰርጋቸው ሰሞን እየታረዱና እየተረሸኑ ነው። በሶማሌ ክልል ጉዲጋ የተባለ የኮሬ ነገኛ ክንፍ ነው የተባለ የግድያ መዋቅር ተቋቋመ። ለብልጽግና አልተመቹም ተብለው የታሰቡና በቀጥታ በመከላከያ ሰራዊቱ አሊያም በሌሎች ያገዛዙ የጸጥታ ኃይሎች መረሸን የለባቸውም ተብሎ የታሰቡ አካላት በስውር የሚገድል ገዳይ ቡድን በአብይ አህመድ መሪነትና በእነሽመልስ አብዲሳና ፍቃዱ ተሰማ አስተባባሪነት መመስረቱን ሮይተርስ ከዓመት በፊት መዘገቡ ይታወሳል። ይህ ቡድን በርካታ ታዋቂ የፖለቲካ ሰዎች እንዲገደሉ ሰዎች ታፍነው እንዲሰወሩና ታግተው ገንዘብ እንዲከፍሉ ሲሰራ ቆይቷል። ይህ በኦሮሚያ ክልል ተቋቁሞ ግድያዎችን ሲፈጽም የቆየው ገዳይ ቡድን በሶማሌ ክልልም በነ ሙስጠፌ መሐመድ ፍቃድ ቅርንጫፍ መክፈቱን የተነገረው ጉዲጋ በሚል የተቋቋመው የሶማሌ ክልሉን ኮሬነገኛ ከሙስጠፌ መሐመድ በተጨማሪ የፕሬዝዳንት ጽህፈት ቤት ኃላፊ ሁሴን ሃሺ ናቸው ተብለዋል። ኢትዮጵያን በወጋው የሶማሊያው ዚያድ ባሬ መንግስት ውስጥ ከፍተኛ ጀነራል የነበሩ ግለሰቦችን በአማካሪነት መቀጠራቸው ታውቋል። መንግስት ኢትዮጵያን ሲወር ኢትዮጵያን የተዋጉት ኮረኔል ዶላል ሀላል ይገኙበታል። በወቅቱ በሁለቱ አገራት መካከል ድርድር ሲካሄድ ሶማሊያን ወክለው የተደራደሩ የጦር ጀኔራል ናቸው። በዚያድ ባሬ መንግስት የአየር ኃይል አዛዥ የነበሩትና አርጌሳን በአየር እንድትደበደብ ያደረጉት ጀኔራል ሲያድ ዳውድም የዚሁ የሶማሌ ክልሉ ኮሬነገኛ አባል መሆናቸው ተነግረዋል። ከእነዚህ በተጨማሪ ሌሎች የሶማሊያ የቀድሞ ኮረኔሎች የጉዲጋ ገዳይ ቡድን አማካሪና አባል ሆነው ተቀጥረዋል ተብለዋል። በሶማሌ ማህበረሰብ ማህበረሰብ የተወገዙና የተጠሉ ግድያና ግፎች በዚሁ ጉዲጋ ተብሎ በሚጠራው የኮሬ ነገኛ ቡድን እንደሚፈጸሙ ተገልጿል። በዩክሬን የድሮን ጥቃት ምክንያት የሞስኮ አውሮፕላን ማረፊያዎች መዘጋታቸው ተገለጸ። ዩክሬን ለሁለት ተከታታይ ምሽቶች በግዛቷ ውስጥ የሰው አልባ አውሮፕላን ጥቃት መፈጸሟን ሩሲያ ገልጻለች። የሞስኮ አራቱም ዋነኛ አውሮፕላን ማረፊያዎች ሰው አልባ አውሮፕላን ድሮን ጥቃቱን ተከትሎ ለሰዓታት መዘጋታቸው ተገልጸዋል። የሞስኮ ከንቲባ ሰርጌይ ሶቢያን እንዳሉት 19 ከተለያየ አቅጣጫ የተወነጨፉ የዩክሬን ድሮኖች ሰማይ ላይ ሳይደርሱ ወድመዋል። የተወሰኑት ድሮኖች ግን ዋነኛ አውራ ጎዳና ቀጠናዎች ላይ እንዳረፉና በሰዎች ላይ ጉዳት አለመድረሱን ተናግረዋል። ዩክሬን ጥቃቱ መፈጸሙን ባታረጋግጥም የኬቭ ከንቲባ በበኩላቸው ሩሲያ ምሽት ላይ የድሮን ጥቃት መሰንዘሯን ገልጸዋል። የሩሲያ ፔንዛና ኦሮኔስ ከተሞች ከንቲባዎችም የድሮን ጥቃት ኢላማ ሆነዋል ብለዋል። ያልተረጋገጡ የሩሲያ ወታደራዊ ድረገጾች እንደሚሉት በደቡብ ሞስኮ የህንፃ መስኮቶች ተሰባብረዋል። የሩሲያ መከላከያ ሚኒስትር ትናንት ሰኞ 26 የዩክሬን ድሮኖችን እንዳከሸፈ አስታውቀዋል። ዩክሬን ባለፈው ወር ባደረሰችው የሚያደርገውን ጥቃት ሶስት ሰዎች ሞስኮ ውስጥ ተገድለዋል። ባለፈው ሳምንት ዩክሬን ወደ ሩሲያ ኩርስ ግዛት ለመግባት እየሞከረች እንደሆነ ሪፖርቶች ወጥተዋል። ከሁለት ወር በፊት ሩሲያ አካባቢውን ሙሉ በሙሉ መቆጣጠሯን አስታውቃለች። ዩክሬን ግን አሁንም በስፍራው ወታደሮች እንዳሏት ትገልጻለች። ዩክሬን ባደረሰችው ጥቃት ሳቢያ ያሳለፍነው ሰኞ ዕለት በኩርስ በሚገኘው ሬድስ ከተማ የኤሌክትሪክ አቅርቦት መቋረጡን አገረ ገዢው አሌክሳንደር ኪንስቲን ተናግረዋል። በጥቃቱም ሁለት ታዳጊዎች መጎዳታቸውን ማክለዋል። የሩሲያ ወታደራዊ ድረገጾች እንደሚሉት ዩክሬን በሚሳይልና በቦምብ ድንበር አሻግራ ጥቃት ፈጽማለች። ጠላቶቻችን በሮኬት ድልድይ አፍርሰውብናል። ጠዋት ላይ ወታደሮች ጥቃትም ሰንዝረዋል። በወታደር የተሞሉ ተሽከርካሪዎች ጉዞ ጀምረዋል። ድንበር ላይ ከፍተኛ ውጊያ ነው ያለው ሲል አንድ የድረገጽ ጦማሪ ገልጸዋል። ዩክሬን ባወጣችው መግለጫ በኩርስ ግዛት ኦፕሬሽን ከጀመርን ከዘጠኝ ወራት በኋላ ስፍራው ያሉት ወታደሮች እንቅስቃሴ ቀጥለዋል ብላለች። ከሩሲያ በኩል ይፋዊ ምላሽ ባይሰጥም